ልብ ይሰብራል። ምሳሌ ራሷን ስታ ወድቃለች። ቅድስት በጣም ደነገጠች። ማህሌት የቤቱን መሸጥ ስትሰማ አበደች። ዝና ማህሌትን በድጋሜ ከርቷታልም ሸውዷታል። ብሩኬ ደስታው ወደ ሐዘን ተቀይሯል። ሞገስ በብሩክ ልቡ ተስፋ ቆረጠ። ዛሬም ስለሉላ እያሰበ ይገኛል። ብሩክ ለዝና አሳልፎ ስለሰጠው በጣም አዝኖበታል። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ ካርጉ፣ ለነባሮች መታች ስለምታበረታትን ከልብ አመሰግናለሁ። ፈጣሪ አክብራችሁ ከመቅረት ከድንገተኛ ሞት ካስመሳይ ሰዎች ይሰውረ ይሰውራችሁ እላለሁኝ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እያልኩኝ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል ሀምሳ አምስት ላይ እንዳየነው እንግዲህ ከክፍል ሀምሳ አራት ዝናና ሞገስ ዝና እገዳውን ማህሌት እንድታስነሳ ቢያስደረግም ብሩክ ደግሞ ከሞገስ ላይ ዝና ሉላን እንዲወስድ አድርጎታል። በዚህም የዝና የሞገስ ልብ በጣም አዝኖ እና ተክዞ ይገኛል። በአሁኑ ሰዓት በብሩኬም ተስፋ የቆረጠ ይመስላል። ሞገስ ዛሬም ስለ ሉላ እያሰበ ይገኛል። አንደኛ የስድስት የአስር አመት የመጀመሪያው ጓደኛው ፍቅረኛውን ከዚህ ካውሬና ካለችበት የትዳር እሳት ውስጥ ለማውጣት ደፋ ቀና ቢልም አልተሳካለትም ማለት ነው። ዝና ሉላን ወስዷታል። እንደምናውቀው ብሩኬ ደላሎች አምጥቶ ቤትና መኪናውን ቢሸጥም ደስታው ላይ አሁን ግን ልብ የሚሰብር ነገር ገጥሞታል። እሱም ምንድነው? ቤቱን ይሸጥ በወጣበት ሰዓት። ቤቱን አስተካክለው እንዲጠብቁትና ይቅናክ ብለሽ መርቂኝ እስኪ ብሎ ልጁንም ተሰናብቶ የወጣው ብሩክ ስቆና ስሞ የወጥቶ ነበረ። ልጁን ሲመለስ ግን ምሳሌ ራሷን አንስታ የሞት አፋፍ ላይ ነው ያገኛት። ብሩኬ በጣም ነው ያዘነው፣ ልቡ ተሰብሯል። ልፋቱ ከንቱ እንደሆነ እየተሰማው ይገኛል ማለት ነው። ቅድስት አውቃና ሆን ብላ ሳይሆን ኳስ እየተጫወቱ ባለበት ሰዓት ነበረ ግንባሯን በኳስ የመታቻት። ቅድስቴ በጣም በመርበትበትና ወንጀል ውስጥ እንደገባች ስለተረዳች ቀጥታ ለብሩክ ነበረ ስልክ እየደወለችው። ብሩኬም በዛን ሰዓት ስልክ ስላላነሳላት አንድ አማራጭ አረገችው። ዳጣ ነበረች ዳጣ ከሞገስ ጋር እያወሩ ስለ ብሩክም ሆነ ስለ ሉላ እያዘነና እየተጨነቀ ባለበት ሰዓት ነበረ የዳጣ ስልክ እየጠራው። ዳጣም መሳቢ ልትላት የደወለች መስሏት በጣም ደስ ብሏት መጣው እበላለሁ ስትል ምሳሌ እራሷን ስታ ስለወደቀች ብሩክ ደግሞ ስልክ ስለማያነሳ ታነሳላሽ ደወይለት አሊያም ድረሽልኝ ምሳሌ ላጣት ነው ብላ ነበረ። በዛም መሀል ሞገስም አብሮ ስለነበረ በጣም ደንግጦ ምንድን ነው የተፈጠረው ብሎ ቢያጣራም፣ ዳጣ አብረን ለምን አንሄድ ብትለውም ሞገስ መሄድ እንደማይፈልግና ለካርድ እና አንዳንድ ነገር ወጪ ብር ታስፈለገ ግን እንዲደውልላቸው እንዳጣን ልኳታል ማለት ነው። ሞገስ በጣም ነው ያዘ ነው። ያው አንደኛ ሉላም በእጄ አስገብቻለሁ ብሎ ሉላም ያለችበትን ችግር ስለነገረችው አሳልፌ ለዚህ አውሬ አልሰጥሽም ተንግዲ ብሎ ቃል ገብቶላን ነበረ። ቃሉን ያልፈጸመ ባል ምን ይሰራላታል ለሉላ? ድጋሚ እሳት ውስጥ ነው የከተትኳት እንዴት ትሆን ይሆን ገሎ ይሆን ወይንስ ገርፎ አሁንም አቃጥሎ ይሆን እያለ ሞገስ እየተጨናነቀ ይገኛል ዝናና ማህሌት ተገናኝተው ነበረ ማህሌት ዝና ላይ በጣም በመቆጣትና በመጮህ ብሩክ ቤቱን ሊሸጠው እንደሆነና የራሱ ደላሎች እንዳመጣ በተነግረው፣ ተረጋጊ፣ የምን ፍንችር ፍንችር ነው የምትይው? ከብሩክ ቤት የወጣሽው ለሀብት ብለሽ ነበር እንዴ? እያለ ጠይቋታል። እሷም ቃል የገባ ክልኝን ነገር እንዳትረሳ፣ እገዳውን ታስነሳው፣ ቤቱን በስሜ እንደምታዞር ነግረኸኛል ብለዋለች። እኔና አንቺ እኮ የተገናኘንበት አላማ ሞገትንና ብሩክን እንዴት ማጥፋት እንደምንችል ነው እንጂ፣ አሁን ስለ ሀብቱ ትተሽ፣ ብሩክን እንዴት ነው የምገለው? ብሩክ እንዴት ነው የሚሞተው? ከዚህ ቀደም ለመግደል አስበሽ ታውቂያለሽ? ብሏታል። እሷም እንደዚያ ነገሩን አስቤ አላቅም። ቤቱና መኪናውን ንብረቱ ተሸጠ፣ የእሱ መሞት ለእኔ ምን ይጠቅመኛል? ስጋውን አልበላውም ብላለች። ሞገስ ዝና ተረጋጊ፣ አሁን እንዴት ማጥፋት እንዳለብን እናስብ። ሲጀመር እኔ እገዳውን አስነሽባልሽም እኮ መንግስት ያስነሳለታል ደንቡ ያንቺ አይደለም አላት። በጣም ተናደደች። ተስፋ ቆረጠችበት ሰዓት መለስ ብሎ እኔ እንዳንቺ ሞኝ እመስልሻለሁ እንዴ? ስለዚህ ደግሞ ቤቱን የሚገዛው ወንድሜ ነው፣ በራሴ ሰዎች ነው የማስገዛው። እሱ ሀሳብ አይግባሽ፣ እና እውነት እኔ ገዝቼው ላንቺ አሳልፌ ልሰጥ ነው እንደ ቤቱን? እያለ እያሾፈባት ይገኛል። ብሩክ ግን በራሱ ሰዎች ደላላ ባገኝበት ነበረ ንብረቱን የሸጠው። ደስታው ሙሉ እጥፍ ሆኖ በቅርብ ቀን ለምሳሌ ቃል ገብቶላት ተፈራር ሞተት ተመለሰ በኋላ ግን የገጠመው እና ያየው የምሳሌ ሁኔታ አሳዝኖታል ቀደም ብሎ ለማህሌት ይህንን ደስታማ መናገር አለብኝ ብሏት ነበረ ለመሐሌት ይደውልላትም አሁንም ልትለምነኝና ምን ፈልገክ ነው ልታለቅ ስቢ ነው ወይ እኔ ያንተ ለቅሶ ሰልችቶኛል ነበረ ያለችው መልሷ የፍራታም። ለራሷ አስባ ቤቱ ተደረሳት አንድ ክፍል እንደሚሰጣት ስላወቀች አንሹ ስልኩንና ለቅሶን እንስማ ብላታለች፣ ማለት ነው። እሷም እንግዲህ ስልኩን ስታነሳ የሰማችው አስደንጋጭ መርዶ ነበረ። ማህሌት ለጊዜው ራሷን ብትስትም ኤፍራታ በጣም በመደናገጥና ምን ሆነች እህቴ ብላ ውሃ ስትረጫት ወደ ራሷ ተመልሳ ነበረ። ምንድን ነው የሰማሽው? ምን ብሎሽ ነው ብሩክ ራስሽን ልሳትሹ? ብላታለች። እሷም እንግዲህ ቤትና መኪናውን ንብረቱን እንደሸጠው ዝና እንደ ከዳትና እንደ ሸወዳት ተረርታለች ማለት ነው። በጣም አልቅሳለች። እፍራታም ማህሌትን ለመጽናናት አይዞሽ በቃ አሁን ያለሽ አማራጭ ወደ ወደ ብሩክ መመለስ ነው ብላታለች። ማለት ነው ማህሌትም፣ አንቺማ የምትፈልጊው እንዳንቺ አይነት ክፉ እህት አላየሁም። ከዚህ ቤት እንዴት እንደምታሰው ጭን ብቻ እየፈለግሽ ነው ብላታለች ማለት ነው። እፍራታም እኔ እኮ እንደዛ አይደለም ግን እዚህ ጠባብ ቤት ውስጥ አንቺ ደግሞ የተመጣጠነ ምግብ በሰፊው ነው እየለመድሽው፣ እሱን እኔ ከየት አመጣለው እያለች አትገኛለች። ብቻ በጣም የሚያሳዝነው ሁሉም ጥቅም ፈላጊ ይሆናል ማለት ነው። ብሩኬ ወደ ቤት ሲሄድ ምሳሌ ራሷን ስታ፣ ዶክተሩ ግን በ24 ሰዓት ውስጥ እንደምትነቃ ነግሮኛል ብላለች ቅድስት ዳጣ። ለምን አንቺ ትሻይ ነበረ? ለምን አልደወላችሁም? ብሎ ብሩክ ቢቆጣም ስልኩ ዝግ ስለሆነና ስልክ ስላላነሳክልን እኛም ተጨንቀናል። ግን ኳስ እንጫወት ነው ግንባሯን የመታኋት ብላታለች። ብሩኬ ደንግጧል። እውነት ነው አሁን ምሳሌ መዳንና መታከም አለባት። ማህሌት ደግሞ የምሳሌን ስቃይና ግፍ ማግኘት አለባት ማለት ነው። እውነት ብሩኬ ቤቱን ለራሱ ሰዎች ሸጦ ከሆነ የማህሌት ጉዳይ አብቅቶላታል። በዝናም እንደተከዳች ያስረዳል ማለት ነው። ሆኖም ግን ኤፍራታም ተስፋ ያደረገችው አንድ ክፍል ቤት እንደሚደርሳትና አግብታ እንደምትኖር ነው። ግን ኤፍራታም ማህሌትም ጥቅም ፈላጊዎች እንጂ ለሰው ሕይወት እያሰቡ አይደለም። ብሩክ እናዝን። ሞገስስ በዚሁ ይቀጥሉ ይሆን? መሀል ምሳሌ ድና ብሩክና ዝና ተፋልሞ ሉላ ትመለሳለች፣ ለብሮ ለሞገስ ብዬ ተስፋ አድርጋለሁ። አሁን ላይ ግን ማህሌት እያለቀሰች ነው። ብሩኬ በምሳሌ ህመም ተጨ